እንደ ላንቲካ እንደ ይቅርታ ስለቃሉ እንደ ኮንደም ተጠቅመው መላክ የሚፈልጉበትን ስራ የሚሰሩት፣ ማለት ይህን ደግሞ የጸረ አማራ ኃይሎች የነግንቦት ሰባት የኢዜማ ስራ ነው። ለምሳሌ ሽማግሌው ሰውዬ፣ የኢዜማው ሰውዬ፣ የኢዜማ ተመራጭ የሆነው ሰውዬ በሸዋ ገብቶ እንትን የሚለው ምን ተስኖት የሚባለው ከእስክንድር ጋር እንዲገባ እና ሸዋን እንዲያ እየተደረገ ያለው ሽማግሌው ሰውዬ እስክንድር ያለው ደሙ እስክንድር ያለው ነው። እስክንድር ምንድን ነው ያለው? አንዱ ይዋጋ ኮተቤ ሲደርስ ይመለሳል፣ ፖለቲካውን እኛ ሰራዋለን ነው። አያገባቸው። ይህንኑን ይሄ የኢዜማ ሰውዬ ኢዜማ ነው። በአንድ በኩል ጉራጌነት አለበት ይባላል አላውቅም ነገር ግን ኢዜማ የኢዜማ የፕሮፌሰር ብርሃኑ ነጋ የሆነ ሰውዬ እዛ ከገቡት አንዱ የሚለውም ይህንን ነው። እንስማው። ከዚህ ውጭ ሌላ ማሳያ አለ። የሚገርመው አሁን የአማራ ፋኖ የሚለው ስያሜ ከትንሽ ቀን በኋላ እኔ የሚከስል ይመስለኛል። ኔ ይሄ የድርጅታችን አቋም አይደለም የግል ግንዛቤ ነው። ፖለቲካዊ ክፍልም እንደመሆኔ በማየውም ሁኔታ ምክንያቱም ዛሬ ስለ ፋኖ የሚያቀነቅነው የአማራ ህዝብ ብቻ አይደለም። ሙሉ የአዲስ አበባ ህዝብ፣ ሙሉ የደቡብ ህዝብ፣ መላ ኢትዮጵያን፣ አገር ውስጥ ያለም ውጭ ያለውም ስለ ፋኖ እያቀነቀነ ነው። ፋኖ መቼ መጣ፣ ነገ መጣ እያለ እየጠበቀን ነው። የትልቅ ምርታ ነው። ሌላው አመልካች ነገር ዛሬ ደቡብ ላይ ያሉ ሰዎች ከኛ ጋር በስልክ ሲገናኙ የነበሩ በሰጠናቸው አቅጣጫ መሰረት ሲሰሩ የነበሩ ትልልቅ አመራሮች እኛ ጋር ትግል ላይ መተው ገብተዋል። በጣም የሚገርም ነገር በቃሉ ጊዜ ቪዲዮ ላይ እናወጣዋለን። ትልቅ መሪ መጥቷል። ከእኛ ጋር ያለውን ተሞክሮ እና ከዚህ ሆነን እዚ ያለው ማጠናከር እንድንችል ዛሬ መሬት ላይ ወርደው ከእኛ ጋር አንድ ሻለቃ እና የጤና መኮንን የነበረ የክፍለ ጦር አዛዥ የነበረ የጉራጌ ማህበረሰብ ተወላጅ ነው። ከደቡብ ከደቡብ ተወክሎ ነው እኛ ጋር የመጣው እዛ ባለው እና ኦሮሚያ ባለው ትግል ላይ የጋራ ማድረግ እንድንችል ከእነሱ ጋር ዛሬ የጋራ ስራ እየሰራን ነው። ከእኛም ጋር መጥተው እየተቀላቀሉ እነሱን ይዘን ደግሞ በቀጣይ የአማራ ፋኑ ብለን መሄድ ስለሚከብደን በአጭር ቀን ውስጥ የእንትናችን ወደፊት እየሄደ ስለሆነ ምናልባት የተወሰኑ እንትኖች ከገፋም በኋላ ሌሎች ብሔሮችም ወደኛ እየተቀላቀሉ ስለሆነ ከትንሽ ጊዜ ከአፋርም አፋሮችም ዛሬ ትልቅ ሚና አላቸው። ከኛ ጋር የተገናኘን ነው፣ ብዙ ነገር እያልን ነው። እውነት ለመናገር ኦሮሞ መሆኑ እኛንም ይደግፈናል። ምክንያቱም እውነትና እምነት ሰው ላይ በደል የማያደርስ እውነት፣ ደግሞ መበደል ነው አለመበደል ነው። ይህንን አቋም ስለያዝን ሌላው ሁሉ ያድነኛል ብሎ ስላመነ ጫላት ብቻውን የቆመ ይመስለኛል። በዚህ መልኩ ነው የትግል ልምጥናችን እየሄደው። መልካም ልጁ ራሱ ጋዜጠኛው ራሱ መልካም፣ ወደዛ በጣም አመሰግናለሁ አለ። የአማራ ፋኖ የሚፈለገው አሁን ከደቡብ መጣ የሚባለው ከጉራጌ መጣ የሚባለው ከምን መጣ የሚባለው ቦታ ስለተዘጋጀላቸው መከታው ጋር እስክንድር ነጋ ቦታ ስላዘጋጀላቸው ሚዲያ ስለተዘጋጀላቸው አሁን የኢትዮ ሶስት ስልሳንም ሆነ የአቤስ ክስን ሚዲያ የሚደግፉት ሰዎች የእስኳዶች ናቸው። እንደውም አሁን የጎንደር ድምፅ እየተባለ እስከመጠራት ደርሷል። ሀብታሙም አታዙኝም ብሎ እስከመናገር ደርሷል። ሰምታችኋል። ከሌ ኢንተርቪ ማድረጉን ላይ አይችሉም። አሁን ምክንያቱም የተጠለፈ ስለሆነ ማለት ነው። ሸዋ ላይ ይሄ ተሰርቷል። ሸዋ ላይ ይሄ ተሰርቷል። ሸዋ እግሩ ሽባ ሆኖ የተቀመጠ ለምሳሌ ከነመከታው ጋር አንፈልግም ብለው ወጥተው ወደዚህ ቢመጡ የነመከታው ኃይል ቀጥታ የባህዴን ስራ የኢህአዲግ ስራ የወያኔ ስራ ነው የሚሰራው ቤተሰቦቻቸው ጋር በመሄድ እነዛን ቤተሰቦች አባት እናት በመውሰድ ልጆቹ ጋር እንዲደወልና ሊገሉ ነው ሊረሽኑ ነው እባካችሁ ኑ ተመለሱ በማለት ይመልሷቸዋል ከባድ ከባድ ነገር ነው የሸዋ ነገር ቀላል መስሏቸዋል ቀላል መስሏቸዋል አንድ ሀይል ተውጣቶ ወደ ሸዋ ሊመጣ ከወሎና ከጎጃም ተነጋግሮ ነበር። አማራ ፋኖ ብሔራዊ ሀይል ከመመስረቱ በፊት ማለት ነው። ምክንያቱም የመከታው ሀይል የተቋቋመ በሆኑ ልጆች በምስራቅ አማራ ፋኖ ነው። አሁን መከታው ዙሪያ ያሉት ልጆች መውጭ አተው ነው እንጂ የምስራቅ አማራ ፋኖ ናቸው አብዛኞቹ። አሁን የአማራ ፋኖ ብሔራዊ ኃይል ሲመሰረት በነመከታው በነስክንትር እየተረሸሩ ነው፣ እየተገደሉ ነው። መሳሪያውም የመጣው የተሰጠው የተቋቋመው በምስራቅ አማራ ባሎች ነው ሆሎች ነው የተቋቋሙ አብዛኛው በሸዋ ውስጥ ያለ ነው። ምክንያቱም ሽባ ተደርጎ እንዳይደራይ ተደርጎ በእጁ በ- እንዳይ ተደርጎ ለፖለቲካ ከተገሎ የነበረ ስለ ሆነ መልስ ሰው ካቋቋሙት ሀይሎች አንዱ የወሎ ልጆች ናቸው። የወሎ ልጆች ናቸው። በአጠቃላይ ከሸዋ ጋር ህብረት ፈጥሮ የሰሩት ማለት ነው። ስለዚህ የነ አስረስ ማሬ ቡድን የነ ደርሳሌኝ የወሎ መቶ እኛም የምንፈልገውን አይነት መርጥልናል ወይ በሚል እሳቤ ውስጥ ከገቡ በኋላ መንገድ የጀመረውን ከወሎና ከጎጃም ተውጣቶ መንገድ የጀመረውን የጎጃሙ እንዳይሄድ ብለው መለሱት፣ ማለት ስለዚህ፣ አሁን የሚፈልጉት ነገር እነ አስረስ ስላልተሟላ እና ስላልተሳካላቸው ሸዋን ማገዝ የሚለው ነገር እንደውም በአፈቀላጤዎቻቸው በነዚህ በኢንተርኔት ላይ የቲክቶክ ሰራዊታቸው አማካኝነት መከታው ምን አደረገ? እስክንድር ባይኖር ኖሮ መከታውን ነገር መደገፍ ከአመራሮችም ከአማራ ፋኖ በጎጃም በስም ገሌ ገሌ ገሌ ተብሎ ሊጠቀስ በሚችል መልኩ በርቱ ከእናንተው ጋር ነን ብለው ለነ መከታው የልብ ልብ የሰጡ አሉ። ከዚህ ከቋራው ስብሰባ በኋላ ማለት እኔ ባልበላውም ጭሬ ልበት ነው ላበላሸው በሚል እሳቤ ማለት ጎንደር የራሱ መከራ አለበት፣ ወሎም እንደዛው፣ ጎጃምም የራሱ ይኖርበታል። ግን እዛ የሚደረገው ጦርነት ለአብይ ሰርግና ምላሹ ነው። ትቦካለ፣ ትገላለ፣ ትወድቃለ፣ ትነሳለ በአዴን ነው ብላሉ። ትገላለ ከዛ መከላከያ ብሎ ከደቡብ ከምናምትቶ ይሰጣል። እሱን ትገላለ። ሚኒሻ አጎትን፣ የአጎትን ልጅ ልክ ትገላለ፣ ትማርካለ። ግብርና የለም፣ እርሻ የለም። እዛው ጎንደር፣ ጎጃም፣ ወሎ ስትቦካ ትኖራለ። እዛ የሚደረገው ጦርነት በሙሉ የሚያደቀው ራስህን ነው ብልዎች ሸዋን ነው መያዝ ያለባቸው ሸዋን ነው ማጠናከር ያለባቸው ስልሳ ኪሎ ሜትር አርባ ኪሎ ሜትር ያለበትን ነው ሎጂስቲክ ማቅረብ ያለባቸው ያለባቸው ይሄ ግን አልሆንም ይሄ ባለመሆኑ ደግሞ እንደ አማራ ነው የምትጎዱት እንደ አማራ ከፍ ያለ ነው ማለት ነው። እውነቱን ነው የምነግራችሁ። እውነቱም ይሄው ነው። እውነቱም ለዚህ ነው። አሁን ያለ የሌለ ሰራዊቱን ያስገባል። እግዚአብሔር ይረዳቸዋል፣ ይመክታሉ። የሚገባው ሰራዊት የሚያገኙት ተተኳሽ እንኳን የሚያገኙት ይወጋቸው ከሄደው ሰራዊት ላይ ነው የሚያገኙት። በዚህ ላይ ደግሞ ያጎቱ ልጅ የክርስቱን ልጅ እስክንድር ነጋ አሰልፎ የእሱን ልጆች የእሱን ልጅ ውጭ ሀገር ልጄ ተመረቀ ልጄ ተማረ ብሎ በተለመነ ብር በምን የሚረዷቸው ማንዶሆኑ እናውቃለን። የሸዋን ልጆች ግን እርስ በርስ ደመከል ምን ያደርጋቸው ሚጣቃ ማ ሌላ አካባቢ የፈሰሰው ደግሞ በጎበዝ አለቃ ነው። ወጥቶ ሰው የተቀበለ ነው፣ ሰው የተቀበለው ሸዋን እርስ በርስ እያናከሱ ማለት ሸዋን እርስ በርስ እያባሉ ማለት ኢዜማዎች ግንቦት ሰባቶች ኤኤ በማድረግ ሸዋ ዋጋውን እየከፈለ ነው። አሁን የትግሉ መሪ ለመሆን በፊት ኢሳት ጋዜጠኛ የነበሩ ኑሮ አሁን ከፊት ተሰልፈዋል። ከፊት መጥተዋል። ከፊት መጥተው ቁጭ ብሎ ጉብ ብሎ እዚህ አብዛኛዎቻችሁ የሸዋ በሸዋ የነበራችሁ ሰዎች ገንዘብ ያወጡ ሰዎች አሉ፣ አውቃለሁ። በሳምንት 35 ሺ ዶላር ይልኩ የነበሩ ሰዎች አውቃለሁ። ታውቃለሁ ስንትና ስንት ዋጋ የከፈሉበት አይ ያገንዘቡ ሲቀር አሁን ሸዋ ይሆናል። ግን ሸዋ ይሄን ይሻገረዋል ብለን እናስባለን። በተለይ በተለይ መናፍስቱ ላይ እንዲሰራ ለምታውቋቸው አባቶች ጸሎት እንዲያዝ ማድረግ ነው። ሌላው ቀላል ወዳው ገብስ ነገር ግን የሚሳበው አጋንንት የሚሳበው ሰይጣን የሚሳበው ጋኔን። ያውን ስትሰሙት እንደ ቀላል ይመስላችኋል። እውነታው ፋክቱ ይሄ ፋክቱ ይሄ። ደውሉ መሬት ላይ ጠይቁ፣ መሬት ላይ ጠይቁ። ከሸዋ ምድር ልክ እንደ ቤቲንጉ ይሄ የጥንቆላ ያስማት ያስማት የሸዋን ሕዝብ ያደነቆረ ብጭቅጫቂ ለብሶ እንዲኖር ያደረገ ዘርቶ ለፍቶ በልቶ እንዳይጠግብ ያደረገ ጠንቋይ እንዲቀልብ ያደረገ የተክልዬ ሀገር፣ የክርስቶስ ሰምራ ሀገር፣ የዜና ማርቆስ ሀገር እነዛ ትላልቅ ገዳማት ያሉበት እነ ጻድቃኔ፣ እነ ሰላ ድንጋይ ማርቆስ፣ እነ ደብረ ብርሃን ስላሴ፣ እነ ጣርማበር ጊዮርጊስ፣ እነ ቅዱስ መርቆረስ፣ እነ ሚጣቃ ማኑኤል እነ ኢቲሳ ተክለ ሃይማኖት ፈረስንቱ እነ መጥምቁ ዮሐንስ እነ ሸንኮራ፣ እነ ዘብር ገብርኤል እነ መጓ እነ ቅዱስ ራኤል እነ አርባራ መድሃን ያለው ስንቱ፣ ስንት ስንት ቅዱሳን ያሉበት እነ መስቀለ ክርስቶስ ያሉበት እየዛ ሁሉ ቅዱሳን እዛ ሁሉ እንትን ያለበት አሁን የአጋንንት ኃይል የአጋንንት ሰራዊት ይዞታል። አሁን ደብረ ብርሃኑ ናችሁ የምታዳምጡኝ የምታዩኝ አጋንንት ቀላቢ ጠንቋይ ቀላቢዎች የላችሁ ለስሙ ክሬ ያሰራችሁ ለስሙ ማዕተብ ያሰራችሁ የላችሁ ለንግዴ ለምኔ ለምኔ ብላችሁ ትደህያት አለ ትደነቁራት አለ ጠላት ነው የሰራብን። አንተ የተክለ ሃይማኖት ልጅ ነ ተክለ ሃይማኖት የሚታወቀው አጋንንትን ጣዖታትን በመስበር ነው፣ በማድቀቅ ነው በማድቀቅ ነው የሚታወቀው አንተ የተክለ ሃይማኖት ልጅ ነኝ ልትል። ክርስቶስ ሰምራ የምትታወቀው ሲኦል ድረስ ወርዳ ዲያብሎስን እግዚአብሔር ጋር ለማስታረቅ የደከመች ሲኦል ገብታ ነፍሳትን ያወጣች። ይሄን ነው ቅዱሳን መጽሐፍት ያስተማሩ፣ ይሄ ያስተማሩ። አንዳንተ የዚህ ቅዱሳን የዚህ የከበረ ማንነት ያላችሁ ሰዎች ወርዳችሁ የአጋንንት ቀላቢ የአጋንንት ሰጋጭ የአጋንንት በላያችሁ ላይ ተሽሞ እ ለቤተ ክርስቲያን አስራት ማውጣታችሁን በኩራት ማውጣታችሁን ትታችሁ ለአጋንንት ለቀለ በሴራ ለተሰራባችሁ ላደነቆራችሁ፣ ላጎበጣችሁ፣ ጤና ሰላም፣ እረፍት ለነሳችሁ የምትቀልቡ ዋጋችሁ ታገኛል። ዛሬ በዓለ ጳራክሊጦስ ነው፣ እግዚአብሔር መንፈስ ቅዱስ ነው የሚያናገረው ብለን ሰደው ተቀበል ንስሓ